ጤና ይስጥልኝ በድጋሜ እንደምናመሻቸው የኢትዮጵያ ቴሌቪዥን ነው። የቲቪ 57 በሁለተኛ ክፍል ወደ እናንተ እየደረሰ ይገኛል። ዋና ዋናዎቹን ላስተዋወቃቸው፤ ጨበራ የዞን ዳና ሎጅ ለቱሪዝም ዘርፍ መነጋገር ከፍተኛ አስተዋጽኦ እንደሚያበረክት የኪነ ጥበብ ባለሙያዎች ገለጹ። በስልጤ ዞን ባህላዊ ዳኝነት ስርዓቱ ህጋዊ ሰውነት አግኝቶ መተግበር ከጀመረ ወዲህ ወደ ፍርድ ቤቶች የሚመጡ ጉዳዮች 19 በመቶ መቀነሳቸው ተገለጸ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በመካከላዊ ምስራቅ የተፈጠረውን ውጥረት ለመከታተል ሲሉም የቡድን ሰባት ወይም ጂ7 ጉባኤን ሳይጠነቀቅ ወደ ሀገራቸው ተመልሰዋል። በላ በኩል የእስራኤል መከላከያ ሰራዊት አዲስ የተሾሙትን የኢራን የጦርነት ጊዜ ዋና አዛዥ መግደሉን አስታውቋል። ከዜናዎቹ ጋር አንተነ ደግፌ ነኝ። አብራችን ቆዩ። የአጼፋ ፋሲል አብያተ መንግስት ስድሳት የጎርጎራ ኢኮ ሪዞርት ግንባታና የባህር ዳር የልማት ስራዎች ኢትዮጵያን መስራትና ታሪካችን ጠብቀ ማቆየት እንደምንችል ናቸው ሲሉ ፕሬዚዳንት ታያዝ ቀስላሴ ተናገሩ ና ከፍተኛ የመንግስት የስራ ኃላፊዎች በጎንደርና ና በባህር ዳር የተሰሩ የልማት ስራዎችን ጎብኝተዋል። ለአማራ ሚዲያ ኮርፖሬሽን ዘገባ መሀል የታደለ ፕሬዚደንት ታዬ አጽቀሥላሴን ጨምሮ የፌዴራልና የክልል ከፍተኛ የስራ ኃላፊዎች በባህር ዳር እየተሰሩ ያሉ የልማት ስራዎችን ተመልክተዋል። በከተማው የተሰራው የኮሪደር ልማት ስራ፣ የባህር ዳር ዓለም አቀፍ ስታዲየም ግንባታ፣ አዲሱ የአባይ ድልድይና የክልሉ ጠቅላይ ፍርድ ቤት የእድሳት ስራ በፕሬዝደንቱና በከፍተኛ የመንግስት የስራ ኃላፊዎቹ ምልከታ ከተደረገባቸው የልማት ስራዎች መካከል ናቸው። በከተማዋ የተሰሩ የልማት ስራዎች የባህር ዳርን ውበት ገልጠው ያሳዩ ስለመሆናቸው ከፍተኛ የመንግስት የስራ ኃላፊዎቹ ተናግረዋል። ፕሬዝደንት ታዬ አፅቀሥላሴ የጎንደር የአጼ ፋሲል ቤተመንግስት እድሳትና የጎርጎራይኮ ሪዞርት ስራዎች ኢትዮጵያውያን መስራትና ታሪካቸውን ጠብቀው ማቆየት እንደሚችሉ ያረጋገጡባቸው ናቸው ብለዋል። የሚያኮራ የሚያጓጓ ስራ ነው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 የሚያመላክት ነው ለማለት ይቻላል። በባህር ዳር ከተማ እየተሰሩ ያሉ ስራዎችም የከተማዋን ተፈላጊነት በመጨመር ረገድ ትልቅ ሚና ያላቸው ናቸው ያሉት ፕሬዝደንቱ፣ ህብረተሰቡ ይህን የልማት እድል ተጠቅሞ የተሻሉ ስራዎችን መከወን ይጠበቅበታል ብለዋል። የልማት እድል ብዙ ጊዜ መስኮቱ ተደጋግሞ ላይከፈት ይችላል። የልማት እድል ውሱን ነው ግን የልማት ድል መስኮቱ ሲከፈት ይህንን በጊዜ መጠበቅ፣ ይህንን አጋጣሚ ማሳለጥ፣ ይህንን አጋጣሚ በጥሞና መመልከትና ይበልጥ ከፍ ያለ ልማት ለማምጣት ማህበረሰቡ መትጋት አለበት። ኢትዮጵያ አህጉር አቀፍ የስፖርት ውድድሮችን ለማዘጋጀት ያላትን ውጥን ኦን ለማድረግም የባህር ዳር ስቴዲየም ግንባታ መጠናቀቅ ወሳኝ ስለመሆኑም ፕሬዚደንት ታዬ ተናግረዋል። ይህ ስቴዲየም በጣም ትልቅ ነው፣ ከዚህ በፊት ተገኝቻለሁ። የበለጠ ደግሞ እንደነገሩኝ ከሆነ ኃላፊው፣ የግዴታ ኢንተርናሽናል ውድድሮችን ለማዘጋጀት በሚያስችል መንገድ እየተዘጋጀ እንደሆነ ተመልክቻለሁ። መፍጠን ግን ይጠይቃል። በዚህ አጋጣሚ ፓትሪክ የተለያዩ አፍሪካ ቀመስ ሲሆኑ እግር ኳስ ጨዋታዎችን ለማዘጋጀት ፍላጎት አለን፣ ዝግጅትም አለን። ለዛ ተዘጋጅተን ሆነን መገኘት አለብን። ፕሬዚደንት ታዬ አጽቀሥላሴ በአማራ ክልል በነበራቸው ቆይታ የቱሪዝም ፍሰቱን የሚያሳድጉና የሕብረተሰቡን ተጠቃሚነት የሚያረጋግጡ የልማት ስራዎች መከናወናቸውን ተናግረዋል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስም ኢትዮጵያ ለቀጠናዊ የኃይል ግንኙነት የመሪነቱን ሚና እየተጫወተች መሆኑን ገለጹ። ሚኒስትሩ ይህን ያሉት ለአራተኛ ጊዜ እየተካሄደ ባለው የናይል ውሃ ምክንያታዊና ፍትሐዊ አጠቃቀም ጉባኤም አፍሪራ ላይ ነው። ህይወት አበበ ተጨማሪ አላት። ቀጠናዊ የኃይል ትስስር ለአካታችና ዘላቂ ልማት መሪ ሀሳቡ ነው። በውጭ ጉዳይ ኢንስቲትዩትና በኢትዮጵያ ኤሌክትሪክ ኃይል የተዘጋጀው የአፍሪራን ጉባኤ ዘንድሮ ለአራተኛ ጊዜ የተደረገው ይህ ዓመታዊ ጉባኤ የናይል ወንዝ ፍትሐዊ ተጠቃሚነትና ቀጠናዊ ትስስርን ለማሳደግ የሚል ዓላማ አለው። በመድረኩ ላይ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የኤሌክትሪክ ኃይል አቅርቦት የቀጠናዊ ውህደትና የትብብር አጀንዳን ለማሳካት ወሳኝ ነው ሲሉም ተደምጠዋል። የኃይል ትስስሩ መሰረተ ልማት ከመዘርጋት በላይ መሆኑን ያነሱት ሚኒስትሩ አፍሪራን ለቀጠናዊ ውህደት መቆጣጠርበትና የጋራ ብልጽግና መረጋገጥ ያለንን ቁርጠኝነት የምናሳይበት መድረክ ነውም ብለዋል። ይህ ጉባኤ ቀጠናዊ አጋርነትን ለመፍጠር በምናደርገው የጋራ ጥረት ውስጥ ወሳኝ እርምጃ ነው። የኤሌክትሪክ ኃይል አቅርቦት የቀጠናዊ ውህደትና የትብብር አጀንዳን ማሳካት የሚችል ነው። የቀጠናዊ የኃይል ትስስር ለአፍሪካ ሀገራት ለሁለንተናዊና ለዘላቂ ልማት የማዕዘን ድንጋይ ነው። በዚህ ረገድ ኢትዮጵያ በቀጠናው ተጨባጭ የሆነ የኃይል ትስስር ለመፍጠር አበክራ እየሰራች ትገኛለች። የአፍሪካውያን ግድብ የሆነው የኢትዮጵያ ታላቁ ህዳሴ ግድብ አንዱ ማሳያ ነው። ኢትዮጵያ ለኬንያ ለሱዳንና ለጅቡቲ የኤሌክትሪክ ኃይል እያቀረበች ነው። በቀጣይ ይህን በማስፋት ለሶማሊያ፣ ደቡብ ሱዳንና ታንዛኒያ ለማቅረብ በሂደት ላይ ነው። መድረኩ ለዘላቂ ቀጠናዊ ልማትና የኃይል ትስስር አስፈላጊ ሀሳቦችን ጠቅለል አድርጎ ያነሳ ነው ያሉት ደግሞ በኢትዮጵያ የሱዳን አምባሳደር ኤልዘይን ኢብራሂም ሁሴን ናቸው። የሱዳን ሪፐብሊክ በምስራቅ አፍሪካ ያለውን በጋራ የማደግ ግብ አስፈላጊነት በደንብ ይረዳል። የዛም ዋና አካል ነው። ሱዳን በዚህ ረገድ ከግብፅና ከኢትዮጵያ ጋር እየሰራች ትገኛል። በእኛ አመለካከት የምስራቅ አፍሪካ ሰፊ የተፈጥሮ ሀብት ለኤሌክትሪክ ኃይል ልማትና ትስስር የተመቸ ነው። በቀጠናው ሀገራት መካከል ያለው የሁለትዮሽ ግንኙነትና በኤሌክትሪክ ኃይል የመተሳሰር ልምድ ለሌሎች የአፍሪካ ሀገራት ተሞክሮ የሚሆን ነው። ከዛ በዘለለ ይህ ልምድ ለአፍሪካ ሀገራት ውህደትና የአፍሪካ 2063 አጀንዳ ለማሳካት የሚያስችል ልምድን የሚሰጥ ነው። የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በድሩ የአፍሪራን ጉባኤ ከሀገራዊ ድንበሮች በላይ እንድናስብ እድል የሰጠነው ያሉ ሲሆን ጉባኤው የናይል ተፋሰስ ሀገራት ፍትሃዊ ተጠቃሚነት ስሜታቸውን ለማረጋገጥ ትብብራቸውን ያሳዩበት መሆኑንም አብራርተዋል። በአፍሪራን መድረኮች ኢትዮጵያ በግልጽ አሉታዊ የሆነ ፍላጎት ኖሯ ሳይሆን እዚህ ፕሮጀክት ላይ እየተሳተፈች ያለችው ቀጠናውን አዎንታዊ በሆኑ የመሰረተ ልማት፣ የኢኮኖሚ ልማት፣ የብልጽግና እንዲሁም በጋራ የመልማት ህልሞች ዙሪያ ለማሰባሰብ ያላትን የኢትዮጵያን አዎንታዊ ፍላጎቶች ማስረዳት፣ ሌሎቹን ማሳመን መቻላችን ነው ያንን ውጤት ያመጣውና በብዙ መልኩ ሲኤፌ ስምምነቱ አስፈላጊውን ፊርማን እንዲያገኝና የናይል ቤዚን ኢኒሽቲቭ ወደ ኮሚሽን የሚያደርግበትን መንገድን እንዲጠርግ በማድረግ ረገድ እነዚህ የአፍሪራን መድረኮች በከፍተኛ ሁኔታ አስተዋጽኦ አድርገዋል። በመድረኩ ከፍተኛ የመንግስት ኃላፊዎች፣ የቀጠናውና ዓለም አቀፍ ተቋማት መሪዎች፣ ዲፕሎማቶችና ምሁራን የተገኙ ሲሆን ኢትዮጵያ የአፍሪካ ሕብረት አጀንዳ 2063ና የተባበሩት መንግስታት 2030 ግቦች መሳካት ትርጉም ያለው አስተዋጽኦ እያደረገች መሆኑን የመድረኩ ተሳታፊዎች አንስተዋል። በ2018 ስምንት ረቂቅ በጀት ለመደበኛ ወጪ የተመደበው ገንዘብ ከፍ ያለው ባለፉት አስራ አምስት እና ሀያ አመታት መንግስት ለወሰደው ብድር የሚከፈል እዳን ታሳቢ ያደረገ መሆኑን የገንዘብ ሚኒስትሩ አህመድ ሽዴ ተናገሩ። የገንዘብ ሚኒስትሩ ባለፈው ሳምንት የረቂቅ በጀቱ መግለጫ ለተወካዮች ምክር ቤት ሲያቀርቡ እንደተናገሩት እንደ ሀገር የጀምሮ የልማት ስራዎችም ትኩረት ተሰጥቷቸዋል። በጀቱ በየአመቱ ከፍተኛ ጭማሪ ነው ያለው ከፍተኛ ጭማሪ ብቻም ሳይሆን ለልማት ፕሮጀክቶችም የምንመድበው በጀት ከአምናው ማነጻጸር ትችላላችሁ። አሁንም በጣም ከፍተኛ ነው፣ ምንም ጥርጥር የለውም። መደበኛ በጀት በስቶ አይደለም እዚህ ላይ በደንብ የተከበረው ምክር ቤት እንዲገነዘ የምንፈልገው ለእዳ የምንከፍለው በጀት ከፍተኛ ነው፣ እዳ በመደበኛ ስለሚያዝ ማለት ነው። እየከፈልን ያለነው እዳ ደግሞ ባለፉት አስራ አምስት ሀያ ዓመታት ስንበደራቸው የነበሩ እዳዎች ነው። በንግድ ባንክ የመንግስት የልማት ድርጅቶች ተበድረው የተለያዩ ፕሮጀክቶችን ተግባራዊ አድርገዋል በኢትዮጵያ ውስጥ ባለፉት 15 20 ዓመታት እነዛ ፕሮጀክቶች አልቀው ካሽ ጄኔሬት አድርገው መክፈል ስለማይችሉ እና በንግድ ባንክ ባላንስ ሺት ላይ ከፍተኛ ጫና ስለሚያመጣ ወደ 900 የሚጠጋ ቢሊዮን ብር ካፒታል ኢንጀክሽንን ጨምሮ የገንዘብ ሚኒስቴር በበጀት አማካኝነት ነው የምንሸፍነው ማለት ነው የብድር ኮምፖነንታ ነች የመደበኛ በጀቱን ያሳበጠው እንጂ ሌላኛው መደበኛ በጀት ከካፒታል በጀት በሚነጻጸርበት ጊዜ እጅግ በጣም ጤናማና ለልማት ስራዎች ከፍተኛ ትኩረት የተሰጠ መሆኑን ከግንዛቤ መግባት አለበት ማለት ነው። ረቂቅ በጀቱ የተሟላ ማክሮ ኢኮኖሚ ማሻሻው እና ከማሻሻው ጋር ተግባራዊ የተደረጉ አሰራሮችንም ታሳቢ ማድረጉን ሚኒስትሩ ገልጸዋል። በጀቱ የተጀመሩ የልማት ስራዎችን አጠናክሮ በማስቀጠል እድገትን በማረጋገጥ ረገድ ከፍተኛ ኃላፊነት ከፍተኛ ውጤት የሚያመጣ መልኩ የካፒታል በጀት ላይ ትኩረት የተሰጠ መሆኑን ታሳቢ ተደርጎ በሕብረተሰብ ላይ ሊመጣ የሚችለውን ጫናም ማህበራዊ ድጎማዎችንም በከፍተኛ ደረጃ ታሳቢ ተደርጎ የቀረበና የማክሮ ኢኮኖሚ ሪፎርማችን የሚፈልጋቸውንም ከሪፎርም ጋር ተያይዞ የመጡ የፌዴራል መንግሥት ወጪ ጫናዎችንም በከፍተኛ ደረጃ ያገናዘበ ለክልሎችም ቢሆን ዘንድሮ የተጨምሮን የደሞዝ ጭማሪም በቤዙ ላይ በማካተት የተሰጠ ጭማሪ ከመሆኑ አንፃር። የክልሎችንም የገቢ አቅም ያሳደጉ የተለያዩ የጋራ ገቢዎችም እያደጉ ከመሆኑ አንጻር እሱም ከአጠቃላይ ካለብን ማክሮ ኢኮኖሚ ኃላፊነት አንጻር ተገቢ ነው የሚል አመለካከት ነው ያለኝ። ጨበራ የዞን ዳና ሎጅ ለቱሪዝም ዘርፍ መነጋገር ከፍተኛ አስተዋጽኦ እንደሚያበረክት የኪነ ጥበብ ባለሙያዎች ገልጸዋል። ኢትዮጵያ ያላትን የተፈጥሮ ጸጋዎችን በኪነ ጥብ ለማስተዋወቅናም ለማሳሰር የሚጠበቅባቸው እንደሚወጡም ተናግረዋል። ወንድም አገኝ ሀይሉ ተጨማሪ አለው እነዚህ አንጋፋ የኪነ ጥበብ ባለሙያዎች መንግሥት በገበታ ለአገር ፕሮጀክት ከገነባቸው የቱሪዝም መዳረሻዎች መካከል በኮንታ ዞን የሚገኘውን የጨበራ ዞን ዳናሎጅ እና ኮይሻ የኤሌክትሪክ ኃይል ማመንጫ ግድብን እየጎበኙ ነው። የጎብኝታቸው ዋና ዓላማ ደግሞ የአገሪቱን የኢኮኖሚ መሠረት የሆነውን ቱሪዝም እንዲነቃቃ የተሰሩ ሥራዎችን ከመጎብኘት በዘለለም ኪነ ጥበብ ለቱሪዝም ያለውን ፋይዳ አውጥተው እንዲገልጡ ታሳቢ እያደረገ ነው። በውብ ተፈጥሮ የታደለውን የኮንታ ዞንና የመልማት ጉዞን አስደናቂ ሲሉም ባለሙያዎቹ ገልጸዋል። ኮሻ ግድብ ሄደን ያየነው ነገር እሱ ሌላ ታሪክ ነው። አሁን ደግሞ እዚህ የጨበራ የዞን ዳና ሎጅ ላይ ያለ ነው። በጣም ደስ ይላል። ያው እንደምትመለከተው ከዚህ በፊት በቲቪ ነበር የምናየው። አሁን ግን እዚህ በኮንታ ዞን በኮሻ ወረዳ ውስጥ የምትገኝነች በጣም ከመናገር በላይ ነው። መልካ ምድሩ በጣም ነው የሚገርመው። እዛ ውስጥ ያለ ስራ በጣም ይደንቃል። ያንን አረንጓዴ በረሃ ልበለው ሙቀት ስለሆነ አረንጓዴ በረሃ ውስጥ የሆነ ልዩ ተፈጥሮ ደግሞ አይቻለው። የቆይሻን ግድብ አይተናል። በሚያስደንቅ ፍጥነት እየተጓዘ ነው። በቅርቡ አንድ ተጨማሪ ኢነርጂ ለሀገራችን እንደሚያበረክት የታመነ ነው። ከዛ ባሻገር እንደገና ደግሞ ሎጁን አይተናል። ሎጁ ደግሞ በጣም አስደናቂ ነው። መንግስት አዲስ የእይታ ለውጥ ማድረጉ ለቱሪዝም ማንሰራራት ትልቅ ሚና ይጫወታል ሲሉም እኚሁ አንጋፋ የጥበብ ባለሙያዎች ገልጸዋል። ቱሪዝሙን በጣም ሊያሳድግ የሚችል ስራ ነው እንዲህ አይነት ስራ ምክንያቱም መንገዱ ሰፊ ነው። ብዙ ነገር ደስ ይላል። መናፈሻዎች በየቦታው አሉ። በየቦታው በየአካባቢው አጭር ዲስንት በአጭር ርቀት ሁሉ እንደዛ አሉ። ከዛ በኋላ ደግሞ ተፈጥሯዊ ነገር ስትፈልግ ተፈጥሯዊ ነገር ስትፈልግ በቃ ይሄ ነው ቦታው። ሀብታችንን በአግባቡ ከተጠቀምንበት፣ በአግባቡ ጥቅም ላይ ከዋል ነው ከነዳጅ ባልተናነሰው ሁኔታ ሀገሪቱን መሸከም የሚችል ሀብት እንዳለው ማረጋገጥ ይቻላል። እነዚህ እምቅ የተፈጥሮ ጸጋዎችን በኪነ ጥበብ ለማስተሳሰርና ለማስተዋወቅ የሚጠበቅባቸውን እንደሚወጡም ተናግረዋል። እነዚህ እነዚህ ነገሮች በተለይ ለአርት ህብረተሰብ በጣም ትልቅ እንትን ነው። አሁን የተደረገልንም ግብዣ ከሌሎቹ ተሰብሳቢዎች ለኪነ ጥበብ ባለሙያዎች ማየት አለባቸው ተብለን ነው እንግዲህ፣ በሶስት በአራት ዘርፍ ተከፍሎ እየጎበኛ ያለው። ምክንያቱም ውጤት ያመጣሉ ተብሎ ስለሚጠበቅ መግለጽ ይችላሉ፣ አሪፍ ስራ መስራት ይችላሉ፣ ያላቸውን ነገር በደንብ ማውጣት ይችላሉ ተብሎ ስለታሰበ ነው። እና እኛም እግዚአብሔር ይርዳንና መልካም መልካም ነገሮችን እንሰራለን ብለን እናስባለን። ትንሽ ፎቶግራፍ እንኳን ተነስተን ብንፖስት ያለውን ለውጥ ታውቀዋለህ። የት ነው ይሄ ይሄ? እዚህ ነው ትላለህ፣ አይደለም ያንን ማስተዋወቅ በዘርፉ ብዙ ቦታ። ያችን ኮ የሁሉ አገር የሆነችውን አሜሪካ ኮ አሜሪካ ያረጋት ሆሊውድ ነው አይደለም? በፊልም ስናያት ነው። እኔ አሁን ምንትሁም ምን አላውቅም፣ በፊልም ግን አውቃታለሁ። ሀገር እንትን ስትላለ ልክ ቦታውን የምታውቀው ያክል ቦታውን ሄደስተ እንትኑ የቱ ጋ ነው እንትን የቱ ጋ ነው ትላለች። በፊልም ብዙ ነገራቸውን ሸጠውልናል። እኛም ያንን ዕድል የምናገኝበት ጊዜ ደረሰ ይመስለኛል። አርቱ ደግሞ ከዚህ በፊት እነዚህን ነገሮች በተለያየ መንገድ በሙዚቃው፣ በቲያትሩ፣ በተለያዩ ፊልሞች ሲነካካቸው ቆይቷል። አሁንም እነዚህን ነገሮች ሰብስቦ የስራው አንድ አካል አድርጎ ቢሰራባቸው ይገባል ላለሁ የገበታ ለሀገር ፕሮጀክቶች ለቱሪስቶች ምቹ ሁኔታን በመሳብ ረገድ ትልቅ ሚና እየተጫወቱ ይገኛሉም ብለዋል ለኪነ ጥበብ ባለሙያዎቹ የኮይሻ የኤሌክትሪክ ኃይል ማመንጫ ግድብ አፈጻጸም ገለጻ ተደርጎላቸዋል። በስልጤ ዞን ባህላዊ የዳኝነት ስርዓቱ ሕጋዊ ሰውነት አግኝቶ መተግበር ከጀመረ ወዲህ ወደ ፍርድ ቤቶች የሚመጡ ጉዳዮች 19 በመቶ መቀነሳቸው ተገለጸ። ሀገር በቀል የዳኝነት ስርዓቶች ዘላቂ ሰላም በማስፈርና የተረጋጋ ማህበረሰብ በመፍጠር ረገድ ሚናቸው ትልቅ በመሆኑ ለፍትህ ስርዓቱ አጋዥ በሆነ መንገድ መጠቀም እንደሚገባ ተጠቁሟል። ሚካኤል ገዙ ተጨማሪ ያለው የስልጤ ማህበረሰብ ከቤተሰብ ጀምሮ በመንደር አልፎም በጎሳና በአካባቢ ደረጃ አለመግባባት ሲያጋጥም በእድሜ ከፍ ያሉና በማስተዋል በበሰሉ በብሔረሰቡ አባላት እንዲታይ ይደረጋል። ባህላዊ ዳኝነቱ በጣም ስር የሰደደ የቆየ ነው። ተቀድባቶች ጊዜ የነበረ ነው። መንግስታት በደንብ ባልተቋሙበት ጊዜ እንኳን ስርዓቶች ባልተገነቡበት ጊዜ ውስጥ የባህላዊ ዳኝነት ስርዓቱ ቀርጾ በባህሉ በሀገር ሽማግሌዎች ቀርጸው የሚያከናውኑት ነው። ጥፋቶች እንዳይሰፉ ናቸው። በማህበረሰቡ ውስጥ በመንደር ደረጃ ለተፈጠረ ችግር ዳኝነት የሚሰጥበት ሂደት የማጋ ዳኝነት ሲሆን የመጨረሻው አቤቱታ የሚቀርብበት ደግሞ ራጋ ይሰኛል። በታችኛው ደረጃ በተሰጠው ፍትህ ያልተስማማ የማህበረሰቡ አባል በየደረጃው እስከ ራጋ ድረስ አቤቱታውን ማሰማት ይችላል። ባህላዊ ዳኝነቱ ከቤተሰብ ጀምሮ ይሰራል። የቤተሰብ ዳኝነት፣ የግነት ዳኝነት፣ እንደ ቀበሌ ዳኝነት፣ እነዚያ ሁሉ ዳኞች ማጋ ተብሎ ይጠራሉ። እስከ ተሰየመ እስከ ወሰነ ማጋ ይላል። ከዛ ቅር ብሎ ደግሞ ፍርዱ አንሶኛል፣ ትክክል አልመጣለኝም፣ አድሏ አለበት ወይም ቀጠረጠርኩት ካለ ወደ ራጋው ይደርሳል። ራጋው አምስት ተባሎች አሉት፣ አንድ ሰብሳቢ። ፈትሾ አጥርቶ እውነታ ከሆነ ማጋ ወሰኖት ከሆነ እውነት ነው፣ በዚህ ተቀበለዋል። እዛ ጋ የጎደል ነገር ካለ ይሄን አስተካክሎ ይወሰናል፣ በዚህ ያልቃል። በዞኑ ባህላዊ ዳኝነት ስርዓቱ ከዘመናዊ ፍትህ ስርዓት ጎን ለጎን ተግባራዊ እንዲደረግ ተወስኖ እየተተገበረ የሚገኝ ሲሆን በዚህም በ201516 ወደ ፍርድ ቤቶች ከሚመጡ ጉዳዮች 19 በመቶ ቀንሶ ተገኝቷል። በ2015 እና 16 ወደ ስራ ገብቶ 2017 እየሰራ ያለበት ሁኔታ አለ። እስካሁን ባለው ከፍትህ መምሪያ ጋር ባደረግነው የመረጃ ልውውጥ በ19 ወንጀልን ቀንሷል፣ እንደዞን ማለት ነው። የበለጠ ደግሞ ሞር ቀረብ ብለን ብንደግፈው የመንግስት የሚቸግርባቸው ጉዳዮችን መፍታት ይችላል የሚል ነገር ወስደናል። ዶክተር አብዲ ጉርሜሳ በኦሮሚያ ክልል የህግ ማሰልጠኛና ምርምር ኢንስቲቱት ተመራማሪ ናቸው። በየማህበረሰቡ ያሉ ሀገር በቀል ዳኝነት ስርዓቶች ዘላቂ ሰላምን በማስፈረገድ ሚናቸው ትልቅ ስለመሆኑ ያነሳሉ። ከስተም ሪኮርድ ወይ ባህላዊ ፍርድ ቤት የምንለው በተለያየ አካባቢ ያሉ ማህበረሰቡ ውስጥ የታወቁ ና የተለመዱ እውቀቶችን ወደ ግጭት መፍቻ መንገድ ወይ ደግሞ መሳሪያ ሆኖ እንዲያገለግል፣ ይህንን ደግሞ ወጪ ይቆጥባል፣ ሰላም በቀላሉ እንዲወርድ ያደርጋል። ህዝቡ አንዱ አሸናፊ አንዱ ተሸናፊ ሳይሆን ሁለቱንም አሸናፊ አሸናፊ አድርጎ ግጭት የሚፈታ መሳሪያ ስለሆነ ጥቅሙ ብዙ ነው ማለት ይቻላል። በአሁኑ ጊዜ በተወሰኑ ክልሎች ለባህላዊ ዳኝነት የአሰራር ስርዓት በመቅረጽ ከዘመናዊ የፍትህ ስርዓት ጎን ለጎን እውቅና አግኝቶ እንዲተገበር እየተደረገ ይገኛል። የውጭ ዜና። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በመካከለኛ ምስራቅ የተፈጠረው ውጥረት ለመከታተል ሲሉም የቡድን ሰባት ወይም ጂ ሰቨን ጉባኤ ሳይጠናቀቅ ወደ ሀገራቸው መለሳቸው ታውቋል። በሌላ በኩል የእስራኤል መከላከያ ሰራዊት አዲስ የተሾሙትን የኢራን የጦርነት ጊዜ ዋና አዛዥ መግደሉን አስታውቋል።

የቡድን ሰባት አባል አገራት ጥምረት ካናዳ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓን፣ እንግሊዝና አሜሪካ በካናዳ ካናስኪስ ከተማ ለሶስት ቀናት ሊመክሩ ተሰብስበዋል። እነዚህ የዓለማችን የበለጸጉ አገራት መሪዎች የመካከለኛው ምስራቅ ትኩሳት፣ የእስራኤልና ኢራን ጉዳይ ዋና አጀንዳቸው ይሆናል ተብሎ እየተጠበቀ ነው። በሚቀጥሉት ሁለት ቀናት በሁሉም ጉዳይ ላንስማማ እንችላለን፣ ነገር ግን ግልጽ ውይይት እናደርጋለን ሲሉ የዘንድሮ አስተናጋጅ ሀገር የካናዳ ጠቅላይ ሚኒስትር ማርክ ካልኒን ተናግረዋል። ስብሰባው ከመጀመሩ አስቀድሞ ዶናልድ ትራምፕ በ2014 ሩሲያ ከአባል ሀገራቱ የተገለለችበት መንገድ ትክክል አይደለም ሲሉ ተደምጠዋል። የ79 ዓመቱ ሰው ለዚህም ባራክ ኦባማንና የቀድሞ የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶን ተጠያቂ አድርገዋል። ሩሲያ አባል ብትሆን ኖሮ በዩክሬን ጦርነት አይኖርም ነበር፣ ፑቲን በጠረጴዛችን ላይ አለመገኘቱ ጎድቶናል ሲሉ ተደምጠው ትራምፕ ቻይና የአባል ሀገራቱ ጥምረትን እንድትቀላቀልም ጠይቀዋል። የቡድን ሰባት አባል አገራት በየፊናቸው ወታደሮቻቸውን እያጠናከሩ ነው። ነገር ግን ያለ ኢኮኖሚ ብልጽግና ምንም አይነት ደህንነት ሊኖር አይችልም የሚሉት የካናዳው ጠቅላይ ሚኒስትር ዓለም አቀፉን የንግድ ጦርነት ለመጋፈጥ ብቻሽን አይደለሽም አብሬሽ ቆማለሁ የሚል ማስተማመኛን ከአሜሪካን አግኝተዋል። ዓለምን ለሁለት የከፈለው የእስራኤልና ኢራን የመካከለኛው ምስራቅ ጦርነትን ለማብረድ የሶስት ቀናቱ የመሪዎች ውይይት ምን መፍትሄ ይኖረዋል የሚለው እየተጠበቀ ይገኛል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በኢራንና በእስራኤል በሰላማዊ ሰዎች ላይ የሚደርሰው ጥቃት መቆም አለበት ሲሉ፣ በሩሲያ ላይ ደግሞ ተጨማሪ ማዕቀብ መጣል ያስፈልጋል ሲሉ ተደምጠዋል። ትራምፕ በበኩላቸው ለኢራን ስልሳ ቀናትን ሰጥቻለሁ፣ አልተጠቀመችበትም። በመሆኑም በስልሳ አንደኛው የሆነው ይህ ነው እንዳይጸጽታችሁ ቀድሜ ተናግሬ ያለው አሁንም ጊዜው አረፈደም ወደ ስምምነት ለመምጣት መነጋገር አለባችሁ ብለው ለኢራን የነገርኳችሁን ውል ፈርሙ፣ የኒውክሌር መሳሪያ ሊኖራችሁ አይገባም ሲሉ ተደምጠ ከዚህም በተጨማሪ ሁሉም ሰው ቴህራንን በአስቸኳይ ለቆ መውጣት አለበት ማለታቸው ደግሞ ጉዳዩ ወዴት እያመራ ነው አስብሏል። ይሁንና እሳቸው ይህንን እየተናገሩ ባሉበት ወቅት እስራኤል በትሄራን በሚገኘው የመንግስት ቲቪ ህንፃ ላይ ያደረሰችውን ጥቃት ኢራን የጦርነት ወንጀል እየተፈጸመብኝ ነው ስትል አውግዘዋለች። አሜሪካ በዚህ ጦርነት እጅ የለበትም ራሳችሁን ቻሉ ብትልም በተባበሩት መንግስታት የኢራን ተወካይ እንደሚሉት እስራኤል በኢራን ላይ እያደረሰች ያለችው ጥቃት ሁሉንም ቀይ መስመር ያለፈ እንዲሁም በአሜሪካ የጦር መሳሪያ የመረጃና የፖለቲካ ድጋፍ የተፈጸመ ነው ሲሉ አሚር ሰኢድ አራቫኒ ገልጸዋል። ትራምፕ በመጀመሪያው ቀን በነበራቸው የሁለትዮሽ የንግድ ድርድር ከካናዳ፣ ከእንግሊዝ፣ ከጀርመንና ከሌሎች ሀገራት ጋር ስኬታማ ውይይት ካደረጉ በኋላ ስብሰባውን አቋርጠው ዛሬ ወደ ሀገራቸው ተመልሰዋል። የቡድን ሰባት የሀገራት መሪዎች በጋዛ የተኩስ አቁምን ጨምሮ በመካከለኛው ምስራቅ ያለውን ጦርነት ለማርገብ ለቀጠናው ሰላምና መረጋጋት ያላቸውን ቁርጠኝነት ገል። ገልጸው እስራኤል ራሷን የመከላከል መብት እንዳላት ባወጡት የመጀመሪያ ቀን መግለጫቸው አስታውቀዋል። ዶናልድ ትራምፕ ያልተሳተፉበት በሩሲያና ዩክሬን እንዲሁም አምስተኛ ቀኑን በያዘው የእስራኤል ኢራን ጦርነትን በተመለከተ የመሪዎቹ ጉባኤ ምን ዘላቂ መፍትሔ ይዞ ይመጣል የሚለው እየተጠበቀ ይገኛል።